በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ገብረ መስቀል ሚዲያ ነው። አብይ ጾም ከገባ እንግዲህ ነገ ሰባተኛው እሁድ ነው። ኒቆዲሞስ ይባላል። ኒቆዲሞስ ማለት አንድ ሰው ነው። ሶስት አይነት ስጦታዎች አሉት የዘመኑ ባለሀብት ነው። እንደገና ደግሞ የዘመኑ ባለስልጣን ነው። እንደገና ደግሞ ምሁረ ኦሪት ነው። ይህ እሑድ በኒቆዲሞስ ነው የተሰየመው ማለት ነው። የምንነሳበት የትምህርታችን ርዕስ ዘኢተወልደ እማይ ወእመንፈስ ቅዱስ ኢይክል ቦአ ውስተ መንግሥተ እግዚአብሔር፣ ከውሃና ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ይላል ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ የምናገኘው ቃል ነው። ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም ይላል። እነዚህ ሁለት ቃላቶች አሉ። በኢየሱስ ክርስቶስና በኒቆዲሞስ መካከል ክርክር ነበረ እና በክርክር ውስጥ ሁለት ነገሮችን እግዚአብሔር ተጠቅሟል። የመጀመሪያው ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም ነው። የኒቆዲሞስ ደግሞ ክርክር ምንድን ነበረ? አንድ ዜ ተወልጄ አድጌ ትልቁኛ አለው ሰው ከአደገ በኋላ ሁለተኛ መወለድ ይችላል ወይ ብሎ ጥያቄ እንደገና ለመድኃኒዓለም ሲጠይቀው ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለና መለሰለት። እነዚህ ሁለት ነገሮች ናቸው ያሉትና ስለዚህ እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። የመጀመሪያው እንደተለመደው በየሳምንቱ እንደምናደርገው ድጓውን ነው የምናየው። ድጓው ሆረሃ ቤሁ ዘስሙን ኒቆዲሞስ ንህ ምንድን ነው የሚለው? ሆረሃ ቤሁ ዘስሙን ኒቆዲሞስ ወይ ቤሎ ለኢየሱስ ረቢ ሊቅ ንህነን አምን ብከ ከመማህባን መጻይ ከመትኩን መምህረ ጓለ አንበሳ ሰከብ ከሆኖም ከአንሳ አኒበትን ሳየከ ይህ እንግዲህ ያው እንደሚታወቀው ድጓው ነው። ሊቃውንቱ ሌሊት ተነስተው የሚናገሩት ቃል እግዚአብሔር ነው። ወደ አማርኛ ሲመለስ ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ ኢየሱስን ታላቅ መምህር ሆነህ ሆነህ ከእግዚአብሔር እንደመጣህ እኛም እናምናለን እኛም እናምናለን። አንተ የአንበሳ ደቦል ክርስቶስ እንደ አንበሳ። ሸምቀ ትነሳለህ በመነሳትህም አንተ አንሳኝ የሚል ቃል እግዚአብሔር ነው ያለውና፣ እግዚአብሔር አምላክ በትንሳኤው ሁላችንንም እንዲያነሳን የአምላካችን ይዛን መልካም ፈቃድ ይሁንልን። እንግዲህ ድጓው ነው። ይሄ ድጓው ያው የሚናገረው ወንጌሉን ነው። ስንመለከተው ዮሐንስ ወንጌል ምዕራፍ 3 ነው በሙሉ የሚናገረው ኒቆዲሞስ የተባለ ሰው ወደ ኢየሱስ ክርስቶስ እንደመጣ ኢየሱስ ክርስቶስንም መምህር ሆነ ከእግዚአብሔር እንደመጣ ብሎ እንደጠየቀው ኢየሱስ ክርስቶስ ደግሞ የኔን መምጣት ማወቅ ብቻ ሳይሆን ሰው ዳግመኛ ከእናቱና ከአባቱ እንደተወለደ በመንፈስ መወለድ እንዳለበት እንደነገረው ነው እንግዲህ የድጓው መዝሙር የሚናገረው ማለት ነው። ስለዚህ ሁላችንም ይህንን የእግዚአብሔርን ቸርነት አውቀንና ተምረን እንድናልፍ ያምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እግዚአብሔር ያው እንግዲህ እንደምናውቀው በተለያየ መልኩ ያስተምራል። ምንድነው የሚለው እግዚአብሔር በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ይላል እና መጽሐፍ። እግዚአብሔር አምላክ ሁላችንንም እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ምንድን ነው የሚለው? ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ይሄ መጽሐፍ ቅዱስ እንደወረደ ነው። አሁን መጽሐፍ ቅዱስን እናንበውና በኋላ ወደ ትርጉሙ እንመጣለን። ምንድን ነው የሚለው ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበረ ይልና ምን ይላል? የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይልና በሌሊትም ወደ ኢየሱስ መጥቶ ይላል። በሌሊትም ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህም ምልክቶች ሊያደርግ የሚችል የለምና መምህር ሆይ፣ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። ጥሬ ንባብ ነው። መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መለሰ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው ይላል። እንደገና ኒቆዲሞስ ደግሞ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሎ እግዚአብሔር ወይም ኢየሱስ ክርስቶስ ሲናገረው ኒቆዲሞስ መለሰና እንዲህ አለ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን ብሎ መለሰለት ይላል ኢየሱስ ይመልሳል እንደገና ደግሞ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው ይላል ይልና ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው ይላል እንግዲህ የዕለቱ ወንጌል ጥሬው ሲነበብ ወንጌሉ ይሄ ነው ከዚህ በኋላ እንግዲህ ወደ ትርጉሙ ነው የምንገባው ማለት ነው ወደ ትርጉሙ ከመግባታችን በፊት እንግዲህ በቅዳሴው ላይ የተነበቡ መልእክቶች አሉ። እነሱን አይተን ወደ ጥሩሙ ንገባለን። የመጀመሪያው ዲያቆን ሮሜ 7 12 ላይ ህግ ቅዱስ ነው ትዛዚቱም ቅድስት ናት ይላል። አሁን ይሄ ምሁረ ኦሪት ነው፣ ህግ አዋቂ ነው። ኒቆዲሞስ ህግ አዋቂው በሌሊት ወደ ኢየሱስ ክርስቶስ እንደሄደ ነው መጽሐፍ ቅዱስ ሚና አያችሁ። ህግ የሚያውቁ ሰዎች የህግ ባለቤት ማን እንደሆኑ ያውቃሉ ማለት ነው። የኔ ህግ እውቀት ትንሽ ነው። ከኔ በላይ ግን ህጉን ሰርቶ ህጉን የሚያጠናቀቅ ህጉን የሚፈጽም እግዚአብሔር አለ ብሎ ወደ እግዚአብሔር ማን ሄደ? ኒቆዲሞስ ሄደ ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? ህግን ለሚያውቁ ሰዎች ህግ መልካም ነው አያቸው። ህግን ኒቆዲሞስ ስለሚያውቅ ህግ መልካም እንደሆነ አውቆ ሰራል። ስለዚህ ምን አለ? ሮሜ ላይ 7 12 ላይ ህግ ቅዱስ ነው ትእዛዚቱም ቅድስት ናት። ስለዚህ ሰዎች ወይ ህግን አትፍሩ፣ ሕግን ስሩ፣ ትእዛዝን አክብሩ ይላል እና ትእዛዝን አክብረን ሕግን ጠብቀን እንድንጓዝ የአምላካችን እዚህ መልካም ፈቃዱ ይሆንልን። የመጀመሪያው ዲያቆን በቅዳሴ ያነበበው ነው። ሁለተኛው ዲያቆን ደግሞ አንደኛ ዮሐንስ 4:18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። አዎ ፍጹም ፍቅር ጥላትን ጥላቻን አውጥቶ ይጥላል። አዎ ይሄ ዮሐንስ ማነው? እንትና መሐሌ መሐሌ ላይ ሰሎሞንም ማይ ብዙህ እይክል አጥፎታ ለፍቅር ምን ወሰም ይይመን ነው፣ ብዙ ውሃ ትንሿን ፍቅር ሊያጠፋት አይችልም ይላል። አዎ ስለዚህ ፍቅር እግዚአብሔር ስለሆነ እግዚአብሔርን ከያዝን ኃጢአት ይወርቃል ማለት ነው። እና ምንድን ነው ያለው ሁለተኛው ዲያቆን ያነበበው፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። አዎ፣ ሰው ብዙ ጊዜ የሚፈራው ፍቅር ስለሌለው ነው። ይህ ህግን ስለማያከብር ነው። ትዕዛዝን ስለሚጥስ ነው። እና ሰው አመፀኛ፣ ወንጀለኛ፣ በደለኛ ከሆነ ጥላው ሁሉ ያስፈራዋል። እንኳን ሰው ይቀርና ማለት ነው የራሱ ጥላ ያስፈራዋል። ዛፍ ሁሉ ያስፈራዋል። አራዊት ሁሉ ያስፈራዋል። ነፍሳት ሁሉ ያስፈሩታል። ለምን? ህግ ስለሚተላለፍ ትእዛዝ ስለሚጥስ ማለት ነው። ነገር ግን በፍቅር ውስጥ የሚኖር ሰው ህግን የሚጠብቅ ትእዛዝን የሚያከብር ስለሆነ ትንሿ ፍቅር ብዙውን ጥላቻ ታጠፏለች ብሏልና፣ በፍቅር እንድንኖር እግዚአብሔር ይርዳን። የሐዋርያት ስራ ምዕራፍ 3 ቁጥር 34 ላይ ደግሞ እንደዚህ ይላል። ገማልያል የተባለው ሊቁ ነው የሞሮሪት ነው በሐዋርያት ላይ መከራ ሲያበዙባቸው አየና፣ ተጠንቀቁ እነዚህ ከእግዚአብሔር የተላኩ መልእክተኞች ናቸው እና በእነሱ ላይ መከራ አታብዙ ብሎ ሲናገር እንመለከታል እና በእውነት በቤተክርስቲያን አባቶች ላይ በእግዚአብሔር አገልጋዮች ላይ መከራን ሲያበዙ ያየ ይሄ ምሁረ ኦሪት የሆነ ሰው አታብዙባቸው አለ። እንዲ አይነት አይምሮ ለሁላችንም እንዲያደለን የዚ አምላካችን መልካም ፈቃድ ይሆንልን። ሌላው ዲያቆኑ መስቀል ይዞ ሁለት ዜ እኛ ሶስት ዜ አምስት ዜ የተጠበቀው ምስባኩ ነው። ምስባኩ ደግሞ ሀወዝ ከኒ ሌሊት ወፈተንኮለልቤ አመከር ከኒ ወይተረከማ መፃ በላይ ከመይን በባፉ ግብረ ጓለመያው መዝሙር አሥራ ስድስት ቁጥር ሦስትና አራት ላይ ነው። ይህ ግዙ ነው። ወደ አማረኛ እናምጣው። እንዲህ ይላል። ልቢያን ፈተንከው በሌሊትም ጎበኛን። ልቢያን ፈተንከው በሌሊትም ጎበኛን። አዎ እግዚአብሔር ይጎበኛል በሌሊትም በቀን ነው። አዎ ወዳጆቼ መዋያችንም ማደሪያችንም ለእግዚአብሔር የተመቸ እንድናደርግ ኒቆዲሞስ ይነግርናል። ምን ልቤን ፈተንከው በሌሊትም ጎበኝኸኝ አለ። ቀጠለና ፈተንኸኝ፣ ምንም አላገኘብኝም ስህተትም በደልም ፈተንከኝ አለ። ስህተትም በደልም አላገኘህብኝም። ቀጠለና የሰውን ስራ እንዳልናገር ፈቃዴ ነው። ሰው አሁን ጴጥሮስ አጠፋ የሚባለው በማቴዎስ ወንጌል ምዕራፍ 26 ላይ ለመ ይከዱ ከሁሉም አንሰይ ይከደከ አለና ምን አለ? ሁሉም ቢከዱህን ያልክድህም አለ። አይታችኋል። ሁሉም ቢከዱ ካላቸው ያልካዱ ማለት ለዮሐንስ አለ። ጴጥሮስ ግን የሚከድ ሰው ነው። የሚከደው ሰው ግን የማይክደውን ቢከዱ ብሎ ሌሎቹ የሚከዱ ቢሆኑ አስሩ የሚከዱ ቢሆኑም አስራ አንደኛው ዮሐንስ አይከድም። አስራ ሁለተኛው ጴጥሮስ ግን ይከዳል። ስለዚህ የማይክደው ዮሐንስ ባለበት ጴጥሮስ ተነሳና ሁሉ ቢከዱህን ያልክድህም አለ። ኒቆዲሞስ ግን ምን አለ? የሰውን ስራ ጥፋቱንም ስህተቱንም እንዳልናገር መልካምነቱን ብችል መመስከር እንጂ ይሄ ከሪ እንዲህ ነው ብዬ የሰውን ኃጢአት አልናገርም። አለዋራ ማርያም ያደርግልን መዳን ያለነው ሁላችንም እና ምንድን ነው የሚለው? ይሄ ትርጓሜው ነው። ይሄ ጥሪ ሐሳብ ነው። ትርጓሜው ግን ምን ይላል? በመዓልትም በሌዲትም ጠላቴን ከእጄ ጥለግ ይገለው ይሆን ብለህ በመጨረሻም መረመርከኝ በእጄ ላይ ጣልክልኝ። ማንም በእኔ ላይ ኃይል አልነበረውም አለ እና መዝሙር 138 ቁጥር አንድ ላይ እግዚኦ መከርከን መከርከኝ አወከኝም ፈተንከኝም በላይ ላይ ግን ምንም አልደገኝም አለ። በእውነት የኛ ህይወት ቢፈተሽ የኛ ህይወት ቢፈተሽ እንዴት ነው አዎ ይቀጥልና መቀመጤንና መነሳቴን አውቀህ ብትመረምረኝ በእጀ መግደል በቃሌ መበደል በልቡ ላይ ቂምና በቀል አልተገኘብኝም። ሰው ሰውኛውን ተናገረን የሚለው አያችሁት። ይህን እንመልሰው። ምንድ ነው? መቀመጤንና መነሳቴን አውቀህ ብትመረምረኝ በእጀ መግደል በቃሌ መበደል በልቡ ላይ ቂምና በቀል አልተገኘብኝም። እስኪ ነው በእውነት እነዚህ ነገሮች እናያቸው። አሁን እኛ የምንቀመጥበትንም የምንነሳበትን የምንተኛበትንም የምንውልበትንም እግዚአብሔር ያውቃል። ይህን ዳዊትን ጠይቁት። መኔ አረጉ ውስተ ሰማይ እየን ያህል ወከ ወደ ሰማይ በወጣ አንታለ ወመኔ ወረርኩ ውስተ ቀላይ እየን ሄድ ወደ መሬትም ወደ ወንዙም ብገባ አንታለ እግዚአብሔር የሌለበት የለም። ስለዚህ መቀመጣችንን መነሳታችንን መዋላችን ማደራችን በእግዚአብሔር ዘንድ ነው። በቃ አለቀ። እሺ፣ ያ ከሆነ በእጀ መግደል አለ ዛሬ ግን በመሳሪያ ባንገድል በቃላችን ስንሰው ገለላል። በቃላችን በሐሜት ስንሰው ገለላል። በቋንቋ በተራራ በወንዝ በሀብት በስልጣን ስንቶች በእኛ ምክንያት ሞተዋል። ስንቶች በእኛ ምክንያት አዝነዋል። ስንቶች በመኛ ምክንያት ሕይወታቸው ተሰውሯል። ይህን ማሰመቻ ነው። ሌላው በቃል የመበደል አለ ሳይሆን ዛሬ በቃሉ ያልበደለ ማን አለ? በአይኑ ያልገደለ ማን አለ? በእጁ ያልገደለ ማን አለ? በመሳሪያ ባይችል በስክሪፕቶ ያልገደለ ማን አለ? አዎ ዛሬ ባለስልጣኑ በእስክሪቶ እንደገና ደግሞ ይሄ ወሬኛ የሚባለው ደግሞ በወሬው አዎ ባለስልጣን እኮ በእስክሪቶ ብቻ ይገልም በወሬኛም እኮ የወሬኛውን ወሬ ተቀብሎ እኮ ይገላል እኮ። ስለዚህ በቃሌ መበደል አለና በልቡ ላይ ቂምና በቀል፣ አሁን ቂምና በቀል የሌለበት ማለት ነው። በዚህ ዘመን ቂምና በቀል የሌለበት ሰው አለ? ቂምና በቀል አዝሎ የማይጓዝ ማን አለ? ሁላችንም በቂምና በቀል ውስጥ ነው ያለ፣ ነው እሱ ግን እንዲህ ያለ ይላል። ሰው ሰውኛውን እንደ ሰው ሰው አነጋገር ነው ይህንን የሚናገረው ማለት ነው። ስለዚህ ምን ይላል ወደ ወንጌሉ እንምጣ ዮሐንስ ወንጌል ምዕራፍ ሶስት ቁጥር አንድ ጀምሮ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል ይህ ሰውዬ ቅድም ሶስት ሀብት እንዳለው ተናጋ አንደኛው መሆረ ወሪት ነው አዋቂ ነው እንደገባ ላይ ያለ መሆረ ወሪት ነው ዕውቀቱ አዋቂነቱ ምሁርነቱ ጥንቅቅ አርጎ ብሉይ ኪዳን ያውቃል ሕገ ወሪትን ያውቃል አዎ እና ምንድነው የሱ ህይወት እዚህ ጋር የኔ እውቀት ጉድለት አለው። የኔ ህግ ጠባቂነት ጉድለት አለው። የኔ ትእዛዝ አክራሪነት ጉድለት አለው። ከኔ በፊት ያለው እኮ ከኔ አዎ፣ እኔ የምሄድበት የምሄድበት አምላክ እኔ የምሄድለት አምላክ እኮ ሕግን የሰራ ነው። ሕግን የሚፈጽም ነው። ትዕዛዝን የሰራ ነው። ትዕዛዝን የሚፈጽም ነው። እኔንም የፈጠረ ነው። የኔ እውቀት ለኔ የሰጠ እሱ ነው ብሎ ሕግ ከእግዚአብሔር እንደሆነና ከእሱ እውቀት የእግዚአብሔር እውቀት እንደሚበልጥ የእሱ እውቀት የመማር እንደሆነ የእግዚአብሔር ግን የባህሪው እንደሆነ እግዚአብሔር ለዓለሙ እውቀትን የሚያድል አምላክ እንደሆነ መጀመሪያ ማወቁ ነው። ከኒቆዲሞስ እንማረው። አዎ ሰው ቢማር እውቀቱ ከእግዚአብሔር እንደሆነ ማወቅ ነው። ሁለተኛው ሁለተኛው ሀብታም ነው። ሀብት ደግሞ ከእግዚአብሔር የሚሰጥና እግዚአብሔር ባዕል ዘይግድ የክህወ እዚ ዘይግ ዝወ እነ ማንም የማይሰጠው ባይለጸጋ። ሰው ለሀብቱ መነሻም አለው መድረሻም አለው። አዎ ወይ ከእናት አባት ወይም ደግሞ ሰርቶ ያገኘው ወይም በስርቆት ወይም በተለያየ ነገር ሰው ገብ ሀብታም ሊሆን ይችላል። እግዚአብሔር ግን ሀብቱ የባህሪው ነው። ምን አለ? አንተ ሀብት የባህሪህ ነው፣ የኔ ግን ስጦታ ነው። አንተ የሰጠኸኝ ነው። ነጋጠዋለሁ አንተ ግን ዘላለማዊ ሀብታም ነው ብሎ የማይሰጡት ባይለጸጋ እንደሆነ። ወደ ባይለጸጋው ሀብታሙ ኒቆዲሞስ ሀብቱ የጊዜያዊ እንደሆነ አውቆ ዘላለማዊ ሀብታም ወደሆነ ወደ እግዚአብሔር ሄደ ነው ምላችሁ። ስለዚህ ሀብታሞች ሆይ ሀብት የእግዚአብሔር ነው እና በሚያልፈው ሀብታችሁ የማያልፈውን እግዚአብሔር እንዳታጡ፣ ይልቁንም በሚያልፈው ሀብታችሁ ዘላለማዊ የሆነውን እግዚአብሔር አግኙ። ለዳያንን መጡቱ የታሰረ አስፈቱ፣ የተራቡትን አብሉ። ስደት በስቷል፣ ረሃብ በስቷል፣ መከራ በስቷል። እነሆ ረሃብተኛው እና በስቷልና ሀብታችሁ አትመጻደቁ፣ ይልቁንም ድሃውን እርዱበት ነው። ሌላው ንጉስ ዘይግዝዎ ኒቆዲሞስ የዘመኑ ባለስልጣን ነው። ስልጣን የሰጠው ክፍል አለ። በቅርብ ስናየው አይ ላይ ስናየው ግን የእግዚአብሔር ፈቃድ ነው። ያለ እግዚአብሔር ፈቃድ እንኳን ሰው ሰይጣን የማይነግስምና፣ ስለዚህ እነሆ እኔ ተሹሜ የነገስኩ ዳኛ ነኝ። አዎ አንተ ግን የባህሪ ነው። ሰው አጨብጭቦ አይሾምም፣ አጨብጭቦ አያወርድም። ሰው ወዶ አያወጣም፣ ወዶ ጠልቶም አያወርድም። ዘላለማዊ ንጉስ ነህ ብሎ እነዚህ ሶስት ነገሮች ሳይገድቡት መድኃኔ ዓለም ፍለጋ ሄደና ምን አለ ከእግዚአብሔር ተልከህ እግዚአብሔር ሆነ ከመጣው ካንተ ውጭ አንተ ምሰራቸውን ታምራቶች የሚሰራ የለም አለ። እነዚህ ምልክቶች የሚያደርግ የለም አለ። ለምሳሌ ውሃን ወይን ጠጅ የሚያደርግ የለም ብቅድና ጌሶስ አይጨመሩ ስድስት ጋን ውሃ ተሞልቶ ስድስት ጋን የወይን ጠጅ አይገኝም። ይህ ተአምራት ካንተ ነው አለ። ቀጠለ እነሆ የዮሐንስ ወንጌል ምዕራፍ ዘጠኝ ላይ እነሆ ወረቀ ምድረው ገብረ ጽውረ አፈሩንና ምራክን አዋህደህ አይንፈጥርሃል። ሰው አይን ሊያድን ይችላል። አንተ ግን አይን ፈጥረሃል። ይህን ተአምር ከአንተ ውጭ የሚያደርግ የለም አላ። ቀጠለና እነሆ አንተ ባህል ትከፍላለህ፣ ዘመንን ትከፍላለህ። በሁለት ዓሳና በአምስት እንጀራ አምስት ሺህ ህዝብ አጥግበህ አስራ ሁለት ሞሰብ እንዲነሳ አድርገሃል። ስለዚህ እነሆ ከአንተ ከእግዚአብሔር ከሆነ በስተቀር ይህን ማድረግ የሚችል የለምና መምህሩን እንደተለከ እንደመጣህ እናውቃለን አለው። አሁን አንደኛው መጣ። ዳግመኛ ካልተወለድክ እውነት እልሃለሁ ወደ እግዚአብሔር መንግስት አትገባም ማለት የመጀመሪያ ነው። ኒቆዲሞስ ደግሞ አለ እንዴ ይክል ዳግመ የሰው ልጅ ዳግመኛ መወለድ ይችላሉ? እኔ እኮ መጀመሪያ ተወልጄ ሕፃን ነበርኩ፣ ከዚያ አድጌ ወጣት ነበር፣ አሁን ደግሞ ሽማግሌ ነኝ። እንደገና ወደ እናቴ ማኅፀን ገብቼ እወለዳለሁ ወይ አለው። አሁን የኢየሱስ ክርስቶስን ደግሞ እንመልስ ዘይተወልደ እማይ ወእም መንፈስ ቅዱስ እይክል ነው ያው ውስተ መንግሥተ እግዚአብሔር ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም አለና እነሆ ዳግመኛ ልትወለድ ይገባሃል አለ። የመጀመሪያው ልደት ከእናትና ከአባት ተወልደሃል እውነት ነው አለ። ዳግመኛ ልደት ደግሞ በማይ ወርዳኖስ በመንፈስ ቅዱስ መወለድ አለብህ፣ ያለዚያ ወደ እግዚአብሔር መንግሥት መግባት አትችልም። ከእናት አባት እንደተወለድክ በስጋ እንዳደግ፣ እነሆ በመንፈስ ቅዱስ ተወልደ በማይ ወርዳኖስ ተወልደህ እነሆ መንፈሳዊ የሆነ መገኘት አለብህ ወደ እግዚአብሔር መንግሥት ለመግባት አለው ይላል። ይህን እንግዲህ ምስጥረ ጥምቀትን ነው የስላሴን አንድነት እና ሶስትን እና ያስተማረው ምን አለው? እማይ ብሎ ወልድን መንፈስ ቅዱስ ብሎ መንፈስ ቅዱስን ነው መንግስት እግዚአብሔር ብሎ እግዚአብሔር አብን ነገረው ማለት ነው። ከዚህ በኋላ ምን አለው? መምህር፣ ሀብታም፣ ባለስልጣን ስልጣን። አንተ መምህር ስትሆን ይህን እንዴት እስካሁን አታውቅም? አንተ እኮ የአይሁድ መምህራቸው ነው። አንተ ሊቆሙ ለአይሁድ የአይሁድ ሊቃቸው እኮ ነው ወደ ወሪት እኮ ነው። ስለዚህ ይህን እንዴት አታውቅም አለና የምናውቀውን እንናገራለን ያየነውን እንመሰክራለን ይለውና ይህንን የሚታየውን ነገር ስነግር ካላመንከኝ ስለ ሰማያዊ ነገር ብነግር እንዴት ታምናለህ አለና ኒቆዲሞስን አስተምሮ ሲመልሰው እናያለን። አሁን ኒቆዲሞስ የሚገርመው ነገር በመንፈቀ ሌሊት ማንም በቀን መጠው ከሚያገኙት ሰዎች ቀድሞ በመንፈቀ ሌሊት የተገኘ ይልቁንም ደግሞ በቀራኔዎ ኒቆዲሞስ አምፃ ምዕተ ልጥረ በመቶ ብር የተገዛ ሽቶ ይዞ የመጣ ይልቁንም ደግሞ የክርስቶስን ስጋ አጥቦ ከፍኖ ገንዞ የቀበረ ከመዮሴፎ ኒቆዲሞስን ለገነ ዝጎ ወደ ስጋ ከየመሄታችን ቅዳሴ ላይ ዮሴፍና ኒቆዲሞስ ው ስጋህን ገንዘዋልና፣ የእኛን ምድልና ጣፋንታ ከዮሴፍና ከኒቆዲሞስ ስጋህን አክብረው ገንዘው አጥበው ከቀበሩት አድርግልን። አባ ሕርያቆስ በቅዳሴው ላይ ይህን ይናገራል። ስለዚህ ኒቆዲሞስ በሌሊት ስለምንሄደ የምትለው አንናገርና ትምህርታችን ጨርስ። እግዚአብሔር አምላኩላችን የሚባርከን። አንደኛ ከኢየሱስ ጋር ሆኖ የታየ ከምኩራብ ይሰደድ ምኩራብ ከምኩራብ እንዲወጣ የሚል አዋጅ ነበርና በቀን ከኢየሱስ ጋር መታየት አልፈለገም። ከስልጣኑ እንዳይሽሩት ከምኩራባቸውም እንዳያወጡት ከማይበላቸውም እንዳያወጡት እንዳያሳድሩትን በቀን መሄድ አልፈለገም። በሁለተኛ ደረጃ የቀን ልብ በካና ነው እና ቀን ተምሮ አውቆ ከኢየሱስ ክርስቶስ ልቡ አይሰበሰብለትም፣ እና ልብ የሚሰበሰብበትን ሰዓት ፈለገ። አሁን በሌሊት ወደ ኢየሱስ ክርስቶስ የሄደበት ትልቁ አንደኛ አይምሮ በሚሰበሰብበት ሁለተኛ፣ ሰዎች በማያዩበት በሌላ መልኩ ሊቃውንቱ ምን ይላሉ ደግሞ የአይሁድ ሊቅ ነውና በቀን እያዩቱ ነው ከጌታ ቢማር እኛ ሊቃል ነው መምህራን ነው እንጂ ለካም ይጎለዋል ብለው እንዳያሙት ብለው ሊቃውንት አስቀምጠዋል። እሱ ግን በአጭሩ አምላኩን አውቆ መምህሩን አውቆ ጌታውን አውቆ በመንፈቀ ሌሊት ሄደና ከጌታው ከኢየሱስ ክርስቶስ ዝቅ ብሎ ምስጢረ ጥምቀትን ተማረ። ሰባተኛው ውርድ ምስጢር ጥምቀት የተማርንበትና ምስጢር ጥምቀት የተቀበልንበት ምስጢር ጥምቀት ለሰው ልጅ አዎ፣ እነሆ ከእግዚአብሔር ዘንድ በኒቆዲሞስ የተሰጠበት ታላቅ ዕለት ነው። ስለዚህ ሰው ዳግመኛ ካልተወለደ፣ አዎ፣ ሰው ከውሃና ከመንፈስ ቅዱስ ካልተወለደ፣ አንድም ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም ተብሏልና ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት መግባት ስለማይቻል ወንዶች በአርባ ቀን ሴቶች በሰማንያ ቀን ተጠምቀን ሀብተ ውልድና ስመ እና ይዘን አድገን ስጋውና ደግሞ እየተቀበልን የመንግስት ወራሾች እንድንወለት እግዚአብሔር ይፈልጋል። የ24ቱ ክፍል ተማሪ ማለት ቀን 12 ሰዓት፣ ሌሊት 12 ሰዓት 24 ሰዓት የተማረው ይሁዳ አምላኩን በ30 ብር ሲሸጥ፣ የሌሊቱ ተማሪ የጨለማው ተማሪ ኒቆዲሞስ ግን በመቶ ብር ሽቶውን ገዝቶ አምላኩን ከፍኖ ገንዞ ቀብሮ በረከትን አግኝቷል። ስለዚህ ይመናል እኛም እንደ ይሁዳ ከሚሸጡት ሳይሆን እንደ ኒቆዲሞስ አምላካቸውን ከሚወዱት እንደ ይሁዳ ከሚጠራጠሩት ሳይሆን እንደ ኒቆዲሞስ የተገነዘውንና የተከፈለውን ስጋ ከካይራት ተቀብለን ደሙን ጠጥተን የመንግስቱ ወራሽ እንድንሆን እንደ ይሁዳ ተጠርቶ ተመርጦ ከሚክዱት ወገን ሳይሆን ተመርጠን የተጠሩ ብዙዎች፣ የተመረጡ ጥቂቶች ሳንሆን እግዚአብሔር እናምነን ስጋውና ደሙን ተቀብለን የመንግስቱና የጽርቁ ባለቤት እንዲያደርግን የአምላካችን ጊዜ መልካም ፈቃዱ ይሆንልን። ሰባተኛው እሑድ ኒቆዲሞስ ነው። ኒቆዲሞስ ማለት ምሁረ ወሪት። ኒቆዲሞስ ማለት የህግ መምር። ኒቆዲሞስ ማለት ባለሀብት። ኒቆዲሞስ ማለት የዘመኑ ባለስልጣን። ዛሬ ሰዎች ዘመንን፣ ስልጣንን ተገን አድርገው ሃይማኖትን ይበድላሉ፣ ሰውን ይበድላሉ፣ ወገንን ያሰቃያሉ። ኒቆዲሞስ ግን ስልጣን የእግዚአብሔር ነው፣ ይህ ስልጣን ጊዜያዊ ነው ብሎ በጊዜያዊ ስልጣን ያልኮራ፣ ይልቁንም ጊዜያዊ ስልጣን የእግዚአብሔር ስጦታ ነው ብሎ እግዚአብሔርን ያከበረበት ነው። ባለስልጣኖች ስልጣናችሁን ሕዝብንና እግዚአብሔርን፣ ሃይማኖትንና ሀገርን አስከብሩበት። ማለት ባለሀብቶች፣ ባለሀብቶች ዛሬ ብዙ ባለሀብቶች ሳያስገድላሉ፣ ሳያሳድዳሉ በሀብታቸው ይመጻደቃሉ። ኒቆዲሞስ ግን የኔ ሀብት ይቀራል፣ ይጠፋል፣ ጤዛ ነው የጧት ጤዛ ነው። ስለዚህ ጤዛ በሆነ ነገር እግዚአብሔር በሚያልፍ ነገር የማያልፈውን እግዚአብሔርን አላሳዝንም ብሎ ይልቁንም እግዚአብሔርን ማግኛ ያደረገውና ያደረገው። ባለሀብቶች ሁላችሁም በሀብታችሁ ክርስቲያን አሰሩ፣ ልማት አልሙ፣ የኔ ልጤዎችና የተሸገሩትን እርዱ፣ በስልጣናችሁ ተጠቀሙ። ሌላው መሆንነት ነው። ተማርን ብሎ ሃይማኖት መካድ፣ ሃይማኖት መለወጥ፣ ተማርን ብሎ መንቀፍ፣ ተማርን ብሎ አወቅ መሳደብ አይደለም። ሰው ባለበት በተማሩ ይጸናል፣ ያውቃል፣ ይኖራል፣ ያልፋል። ስለዚህ የተማርነው ትምህርት የማያልፈውን እግዚአብሔርን የምናከብርበት እንጂ የሚያልፍ ስራ ሰርተን እንድናልፍ አይደለምና ስለዚህ የተማራችሁ ሆይ አካችሁ አወቅን ብላችሁ ሃይማኖት አትካዱ፣ ሃይማኖት አትለውጡ፣ አታስክዱ፣ አታስለውጡ፣ አታስነቅፉ። አዎ ሃይማኖት ክቡር ነው። በተለይ ኢትዮጵያ ትልቁ ሀብቷ ሃይማኖት ነው። ሰው ምንም ያምለክ ምንም የኢትዮጵያ ሕዝብ እግዚአብሔርን የሚያመልክ ሕዝብ ነውና ስለዚህ በሃይማኖት ውስጥ ሰዎች፣ ፖለቲካ በሃይማኖት ውስጥ እነሆ ጾታ በሃይማኖት ውስጥ ይልቁንም ደግሞ ቋንቋ በሃይማኖት ውስጥ ተራራ ወንዝ እየቆጠራችሁ ሕዝብን አታሳዱ። ገብረ መስቀል ሚዲያ ነው። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም፣ ያስተማረን የመከረን ክብርና ምስጋና ምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ሰብስክራይብ ላይክና ሸር አድርጉ። በሚቀጥለው ደግሞ ሆሳይና ይቀጥላል። እግዚአብሔር አምላክ የጅማሬ ፍጻሜ ባለቤት እርሱ ነውና ለብራድ ትንሣኤ እንዲያበቃ መልካም ፈቃዱ የሆነልን